አሌይኩም ረመቱላ በረካቱ የኢትዮጵያ ቤተሰቦች እንዴት ናቸው? ሰላም ናቸው። ሸኤን ልብስ ጠልቤ ነበር፣ ልቀበል እየወጣሁ ነው። እዚህ መንገድ እኔ ካሜራ ሜዝ ሰው የለለው ሰው መቸንከር ነው። ብር ለማውጣት እንጠመቸኝ

እቃ የመጣውን አሁን ሂደን እናየዋለን ማለት ነው። አሁን እናየዋለን እዚህ ነው የምንከፍተው። በነገራችን ላይ ስጦታ አንጥቻለሁ ለሰው። እስቲ አብረን ከፍተን እናየዋለን ማለት ነው። እሺ ወደ ውስዬ የኢድ ልብሴ እንግዲህ የመጦቷ እንደምታዩት፣ ይሄ ምንድን ነው ቢዣማ ነው። እነዚህ ደግሞ ቦዲ ናቸው። ይሄ ፉስታን ነው። ይሄ ጀላ ብያ ነው። በነገራችን ላይ ሁለት ሁለት ጀላ ብያ ነው የጠለብኩት፣ ስጦታ ጋር ማለት ነው። እሺ ቆይ ከፍች ካሜራውን አቆሜ ከፍች አሳያችኋለሁ። እሺ ወደችዬ ይሄ የኢድ ፍሳኔ ነው። እንደምታዩት ሳዳ ነው ጠለብኩት። ሳዳ ሽንሽን አያችሁ። እዚህ ደግሞ ጀላ ብያ ረመዳን ነበረ። ያው እያለቀ ነው፣ ግን ችግር የለውም። እንለብሰዋለን ዛሬ። ይሄም የኢድ ልብሴ ነው። ይሄም እንደዛው ሽንሽን ሳዳ ወገቡ ላይ ሽንሽን ማለት ነው። እንደታያችውን አያችሁኝ፣ ይሄ ቦዲ ነው። እነዚህ ደግሞ ቦዲ ናቸው። አንድ ሁለት ሶስት። እሺ ይሄኛውስ? ይሄ ደግሞ ፉስታን ነው፣ የቀለበት ፉስታን ነው። የሴትዬት ቀለበት ስለምታስር ከኢድ በኋላ ይሄን ለሷ ሰርግ የገዛሁት ነው። በጣም ነው የሚያምረው። እዚህ ደግሞ ሌላኛ ጀላቢያ ያለኝ እያችሁት፣ በጣም ነው የሚያምረው። ይሄ በነገራችን ላይ ለሰውም ስጦታ ጭምር ነው። ይሄ ቅድም ያሳየኋችሁ፣ ይሄ ደግሞ ሁለተኛው ነው። ሁለት ነው አንድ አይነት የጠለብኩት ስጦታ ለኢድ ለጓደኛዬ፣ አንድ አይነት እኔ እና እሷ ስጦታ ሁለት ማለት ነው። ይሄና ይሄ አንድ አይነት ያነና ይሄ እኔ እና እሷ አንድ አይነት እንድንለብስ ማለት ነው። ያው ሰርፕራይዝ የማረጋት ስጦታ የምትሰጣት ማርያም ዳውድ ናት፣ አብራኝ የምትሰራው ማለት ነው። እና ሁለት አንድ አይነት ሁለት ሁለት አንድ ይሄ ጫማ የገዛሁት ለዚህ ለጥቁሩ ፍስታን የሚያላብስ ማለት ነው። ለቀለበቱ ክፍት ጫማ ነው የገዛሁለት። እዚህ እንደምትመለከቱት ደግሞ ቢጃማ አለኝ። አያችሁት ምን ሲያምር ቢጃማ አለኝ ማለት ነው። እሺ ሌላ እዚህ ጸጉር ማሴጃ፣ እዚህ ደግሞ እቺ ትንሽዋ ናት። ባታያቱም ችግር የለውም። እቺ የጸጉር ማሴጃ ናት። ይችም ትንሽዋ ናት። ይሄ ደግሞ የጀዋል ከፈር ነው። በስልኬ አይነት ገዝቻለሁ ማለት ነው። እና ይሄን ይመስላል የሺኤን ልብሴ። እንደምትወድት ተስፋ አድርጋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋቸው እንዳትረሱ ማለት ነው። እንዴት አያችሁት? የጀዋል ከፈር ጃማዬ በጣም ያምራል። እናንተ ኦ በጣም ነው የሚያምረው። እነዚህ ትንሾቹም ያምራሉ። ይሄ ጸጉሩም ያምራን። ይሄ ጫማውም በተለይ ያምራን። ወድጀዋለሁ ማለት ነው። ወይ ነው ያቺ እንዴት ያምራን! ሳ ለብሽ ባሳያችሁ ሞር የበለጠ ደስ ይለኛል። ለብሽ ላሳያችሁ መሰለኝ። ቆይ አንዴ። እሺ፣ ወዲያችሁ የመሪያምን በዚህ በ ደስታ ዳርጌላታለሁ። እቺ ጥቁር ጸጉር ማስረጃ የእሷ ናት። ይሄን ፒንኩን እና ይሄ የሷ ነው። ሚዲየም ነው የእሷ የእኔ ደግሞ ላርጅ ነው። ላርጅ እና ኤክስ ላርጅ ነው የእኔ። እንደምትመለከቱት፣ እንዴት አያችሁት? እቺን ጫማ በጣም ነው። እንዲህ አይነት ጫማ በጣም ነው የምወደው። ሸበጥ እራሱ ሴትዬ ስታይ በጣም እንትን ትላለች። አንቺም እንደዚህ ነው የምትወጁት ትላለች። በጣም ነው የምወደው ጫማን ሸበጥ። ሸበጥ እወዳለሁ። ሽፍን ፎንጎ ምናምን ጫማ የስፖርት ምናምን አልወድም። እና ከፈሬን አሁን ረክብ ይሄዳለሁ። የኢድሽ ፉስታን እንዴት አያችሁት? እቺ በተለይ ወድጃት አለሁኝ። የበስመ ሰርግ ጊዜ እመለብሳት ማለት ነው። ኢጃብ ገዛላት አለሁኝ። በጣም ደንዳና ነው። ውይ እችለዋለሁ። ለብሽ ደግሞ እያንዳንዱ ዩቲዩብ ላይ ላይቭ ላይ አሳያችኋለሁ። እያንዳንዱ በላይቭ ነው የማሳያችሁ። ትጠብቃላችሁ። ላይቭ ላይ ማለት ነው። እሺ እና እወዳቸዋለሁ። ይሄን ይመስላል የዛሬው ቪዲዮዬ። ቻው ቻው። እንደ ደስ ሰም ቻው ሰም። ይመጣ ቸኩዬ ነበር ለምን ብትሉ ሄሮ መዳኔ ነውና ለብሼው እስከሚያልቅ ቸኩዬ ነበረ ማለት ነው። እና ሄሮ መዳኔ ነው፣ ስለዚህ መልበስ አለብኝ። እንግዲህ እቺ ሁለት ቀን እንኳን ልልበስ፣ እስኪ ነፍስ ያይ እንደሳላ አድርግ ማለት ነው። የታባቱንስ እድን ያዘጠኝ ናት አስራት ማላም ወይ ሞልቶ ላይ ሞላ እና እንደዚህ ለብሳለሁ። ራሴን አልጥልም እላችኋለሁ። ይሄ ራሱ ይሄ የፈጀው አራት መቶ ብር ነው፣ አራት መቶ ሰማንያ አንድ ብር እንዳያችሁት፣ ሂሳብ ስከፍል አይታችኋል። እና የፈጀው ይሄ ነው፣ ይሄ ነው። ይሄን እኔ የማመጣው ሰርቼ፣ ስለዚህ ዋናው መልበሴ ነው አይደል? እና ያው የኔ ምርጫ ለእናንተ ምርጫችሁ ላይሆን ይችላል። የኢድ ደግሞ ልብሶቼ ሁለት ናቸው። ይሄን ገዝቼዋለሁ። ይሄን አይታችሁታም። በጣም ወደ ላይ ራሱ ለቀለበት መልበስ እችላለሁ፣ ችግር የለውም። ለም ያምራ። እዚህ ላይ ቀጥላለሁ። ይሄን ሁሉ አጥብቆ ፋሽን ሾ እጅግ ረዝም ነው፣ በጣም ቆንጆ ነው። እያቸው ቲሸርት ምናምን አይፈልግም። ልብሶች ሁላቸውም እጅግ ያቸው ረዝም ናቸው። ቲሸርት ምናምን አይፈልግም። ራሱ ይሄ ነው ያቸው። ስለዚህ በጣም ያምራል ማለት ነው። እኔ ወድጄዋለሁ። እናንተስ የወደዳችሁት አለ ወይ ከዚህ መሃል እ መልሱልኝ በኮሜንት። ወዳችኋለሁ። ላይክ ሰብስክራይብ ሼር ማድረጋቸውን እንዳትረሱ እላችኋለሁ የኔ ውዶች፣ የእኔ ቅኖች። ለብሼ ባሳያችሁ ደስ ይለኛል ነበር ግን ካሜራ የሚይዝልኝ የለም። ምንም ማድረግ አይቻልም፣ እና በላይዜ ላይ አሳያቸዋለሁ። እናንተ ብቻ ጠብቁ፣ ጠብቁ፣ ጠብቁ። ብቻ እናንተ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት፣ ይሄ ከእናንተ ይጠበቃል። ፏ ብትን ደግሞ ከእኔ ይጠበቃል ማለት ነው እና። በጣም ደስ ብሎኛል። በቃ ዛሬ ስለመጣልኝ ደስ ብሎኛል። ዛሬ አስር ቀን እኮ ከጠለብኩት እና ደስ ይላል አይደል? ግዙ፣ ገዝታችሁ ልበሱ። እናንተም ፏ ብትን በሉ እሺ። እና ፏ ብትን በሉ ለብሳችሁ። እወዳችኋለሁ። ቻው ቻው። ይቺ ልብስማ ማለት ነው የቀለበት ጊዜ ቋ ቋ አለባታለሁ። ይቺ ጫማ ጋር ማለት ነው። ራሴን በለጠ አደረግኩኝ። ከጎፋ እናቴ እንደዚህ ነው። ሁሌም ራስን ማብለጥ ነው። ሱሺ ካሜራ ብትይዥልኝ ምን አለ ሱሺ፣ ይችን ለብስና እንደዚህ ወይ ና አንደኛው አንድኛው ሱሺ ካሜራ ብትይዥ ወደርሽ እንደ ልብሴን ሱሱነቲ እያችሁ ቀይኑ ላሳያችሁ። እግሬ እግሬ ላሳያችሁ እችላለሁ። ከታያችሁ ማለት ነው። ወዮ ወደኩኝ እኩኝ ካሁኑ ተንቀጠቀጥኩኝ። ያሰላም ያሰላም ያሰላም፣ እንደት አባት እንደሚያምር እናንተ! ማሻአላህ ተባረካላህ። እንደዚህ እኮ ተንበሸበሽኩኝ። ሲያምር በዚህ አጋጣሚ ደግሞ ሴትዬን ያመጣችልኝን አሳያችኋለሁ። አመስግኑልኝ። መዳሜ መዳሜ አንጥፋለኝ አለች፣ ከወደ መካ ከወደ መካ ለኤድ እና ለረመዳን አንጥፋለኝ አለች። ይሄ አንዱ ነው፣ ከወደ መካ ያመጣችልኝ ትናንትና ከወደ መካ ያመጥታ። ድዋ አድርጉላት ድዋ አድርጋልናለች። ይሄ አንዱ ነው። ትናንትና ሶላት እጀበታለሁኝ ማለት ነው። ሌላም አላሳያችኋለሁ ይፋ ይሄንም እሷ ናት ያመጣችልኝ ከወደ መካ ትናንትና ማለት ነው። አላህ ይቀበላት ዱአኑ። ሌላ ደግሞ ምንድን ነው ያመጣችልኝ? ሶላ ሸርሸት ሶላት። ሌላ ደግሞ ምንድን ነው ያመጣችልኝ ላሳያችሁ። ሰብሃ በስሜ በስሜ አጽፋ ለሁላችንም ነው ያመጣችው። እኔ ሴትዮ እዚህ ላይ ደስ የምትለኝ ስታመጣ ለሁላችንም አንድ አይነት ነው የምታመጣው፣ ለእኔም ለማርያም እኩል እኩል ነው የምታመጣለን። አዎ በስሜ ሰዓዳ እያችሁ ሰዓዳ እንደዚህ አርጋ አንበሸበሸች። በአራት ስጦታ ማለት ነው። ብርም አለን ሀዲያ፣ ብርም ይሰጠናል እኛ። ልብስም ብር ነው በየአመቱ የሚሰጠን ማለት ነው የእር ጊዜ ብር። ሮመዳን ላይ ጀላብያ ምናምን ይመጣልናል። እንደዚህ ፎስታን ምናምን እና አላህ ይቀበላት። አምናም እንደዚሁም ታቻ ምናም እንደዚሁም በጣም ደስ ትለናለች ሴትያችን። አላህ እርሜ ይስጣት ያቆያት፣ ለልጆቿ ልጆቿንም ሀፊዝ ያደርግላት። አሜን በሉ። እንደምታስጀላ ብዬ በጣም ያምራል። ሀላ መዳም። ኦኬ፣ እይ እኔ ከላስት እና ይህን ይመስላን። እላችኋለሁ፣ እንወዳችኋለሁ። ቻውቻው፣ ልንሄድ ነው። ፈጡር በይ።